ኢትዮጵያ በአረንጓዴ አሻራ መርሐ ግብር ያስመዘገበችው ለውጥ ለዓለም አርዓያ የሚሆን ነው ሲሉ የተለያዩ ሚኒስትሮች ገለጹ። የዘንድሮው የአረንጓዴ አሻራ ማስጀመሪያ መርሐ ግብር በመትከል ማንሰራራት በሚል መሪ ሀሳብ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በአዲስ አበባ ተካሂደዋል። ቴዎድሮስ ደሴ ተጨማሪ አለው። በዘንድሮው የአረንጓዴ አሻራ መርሐ ግብር በሀገር አቀፍ ደረጃ 7.5 ቢሊዮን ችግኝ ለመትከል ታቅዶ እየተሰራ ነው። መርሐ ግብሩ በመትከል ማንሰራራት በሚል መርህ ሀሳብ ተጀምሯል። በማስጀመሪያ መርሐ ግብሩ የተገኙት የኢንዱስትሪ ሚኒስትሩ መላኩ አለበልና የገቢዎች ሚኒስትሯ ዓይናለም ንጉሴ ኢትዮጵያ ተግባራዊ እያደረገች ያለው የችግኝ ተከላ መርሐ ግብር በኢኮኖሚውና በአየር ንብረት ለውጥ ያላትን አውንታዊ ሚና የሚያሳድግ ነው ብለዋል። የአየር ንብረት ለውጥ ዘላቂ መፍትሄ እንዲኖረው፣ ተጨባጭ መፍትሄ እንዲኖረው ለማድረግ ኢትዮጵያ በዓለምም በአፍሪካም የቀዳሚነት ሚናውን ወስዳ በተግባር የችግኝ ተከላ ስራ እያከናወነ ነው። በ2017 ደግሞ በመትከል ማንሰራራት በሚል መሪ ቃል የኢትዮጵያን የወደፊት እጣ ፈንታ የሚወስን በኢኮኖሚው የሚኖራትን ሚና፣ በአየር ንብረት የሚኖራትን ሚና የሚያጎላና የሚያጠናክር የችግኝ ተከላ ፕሮግራም መርሐ ግብር ተዘጋጅቶ እየተሰራ ነው። ኢትዮጵያ ባለፉት ሰባት ዓመታት የአረንጓዴ አሻራ መርሐ ግብር ቀርጻ ለአፍሪካም ለዓለምም ትምህርት ሊሰጥ የሚችል የሕዝብ ተሳትፎን በእጅጉ ያረጋገጠ ስራ እየሰራች ነው ያለችው ዛሬ የመጀመሪያውን የችግኝ ተከላ በከፍተኛ አመራር ደረጃ እዚህ አዲስ አበባ ውስጥ እያካሄድነና ያለነው አገሪቱ ባለፉት ስድስት ዓመታት በሰራቻቸው የአረንጓዴ አሻራ መርሐ ግብርም ዘርፈ ብዙ ተጨባጭ ለውጦች ማስመዝገቧን ነው ሚኒስትሮቹ ያነሱት። ባለፉት ዓመታት የአፈር ለምነትን በመቆጣጠር ታጥቦ ይሄድ የነበረውን የአፈር መጠን በመቀነስ የመሬትን ለምነት በማሻሻል በኩል አንዱ የተገኘ ውጤት ነው። ሁለተኛው በአረንጓዴ አሻራ የተክል ናቸው የቡና ተክሎች በመጠን በጣም ሰፍተው የቡና ኤክስፖርት መጠናችን በማሳደግ ከቡና ላይ የምናገኘውን ምርት በማሳደግ በኩል ከፍተኛ አስተዋጽኦ አበርክቷል። ሶስተኛው የውሃን መጠን በማሳደግ በማሻሻል ነው። አካባቢያችን በበለጸገ እና በተሻሻለ ቁጥር፣ አረንጓዴ በለበሰ ቁጥር የከርሰ ምድር ውሃንን በማሻሻል በኩል ከፍተኛ አስተዋጽኦ ያበረክታል። ሶስተኛው እሱ ነው። አራተኛ አካባቢያችን ከተሞቻችን ለቱሪስት መስህብነት ያላቸውን ገጽታ በመቀየር በኩል ያለው ፋይዳ ነው። እነዚህ ዋና ዋና ብለን የምንወስዳቸው ነው እንጂ ከዚህ አለፉ ከዘርፎ የተገኙ ውጤቶች አሉ ማለት ነው። እንግዲህ ችግኝ ተከላ መርሃ ግብሩ በጣም ዘርፈ ብዙ ውጤት ያስገኘ ነው። በአንድ በኩል ለምግብነት የሚውሉ አትክልትና ፍራፍሬዎች ባለፉት ሰባት ዓመታት ተተክለው ዛሬ ላይ ምርት መስጠት ብቻ ሳይሆን ለገበያ ለሀገር ውስጥም ለውጭ ገበያ መዋል የቻሉበትን ሁኔታ መመልከት ይቻላል። በተለይ የዓለም የቀጣይ ጊዜም የአሁኑም ፈተና የሆነውን የአየር ንብረት ለውጥ ለመግታት ተጨባጭ የተግባር እንቅስቃሴ በኢትዮጵያ ውስጥ እየተካሄደ ነው ያለው። ስለዚህ የዛሬውን መርሃ ግብር የዛው ተከታይ ፕሮግራም እንደሆነና አስፈላጊነቱ በሁሉም የህብረተሰብ ክፍል ዘንድ ባለቤት ያገኘ ተቀባይነት ያገኘ የአረንጓዴ አሻራ መርሃ ግብር እንደሆነ ነው የሚሰማኝ ሀገርን አረንጓዴ በማልበስ የምግብ ለዋላዊነትን ከማረጋገጥ ባለፈ በአየር ንብረት ለውጥ የሚመጣውን ተጽዕኖ መጋፈጥ የዘመኑ ትውልድ ታሪካዊ ኃላፊነት እንደሆነም ሚኒስትሮቹ አሳስበዋል ሁሉንም አይነት የችግኝ አይነቶች ለምግብ የሚውሉ ለኢንዱስትሪ ግብዓት የሚውሉ ለኮንስትራክሽን የሚውሉ የአየር ንብረት ለውጥን እና አካባቢን የሚያስቡ የችግኝ አይነቶች ናቸው እየተተከሉ ያሉት። ስለዚህ ኢትዮጵያ ባለፉት ዓመታት በዚህ ዘርፍ በጣም ከፍተኛ ውጤት አምጥታለች። በቀጣይ አመታትም ይህንን ያለመታከት የማስፋት የማጠናከርና የመተግበር ነው። አሁን ያለውም የቀጣይም ትውልድ ይህንን በቅብብሎች ማስቀጠል ያለበት ያለበትና ከአየር ንብረት ለውጥ ብቻ ሳይሆን ምርትን፣ ምርታማነትን ለመጨመር እንደዚሁም ያሉንን የተፈጥሮ ሀብቶች ወንዞችን ጨምሮ እንደ አባይ ግድብ ያሉ የኢንቨስቲ ያደረግንባቸው ሀብቶችን ለመጠበቅ በጣም ትልቅ አስተዋጽኦ ያለው ስለሆነ ይሄ ሁሉንም ኢትዮጵያውያን የሚያሳትፍ የጋራ መጠቀሚያችን ስለሆነ ሁሉም የራሱን አስተዋጽኦ ማበርከትና ማስቀጠል አለበት ብዬ ነው ማስበው። ኢትዮጵያ ባለፉት ስድስት ዓመታት በአረንጓዴ አሻራ መርሐ ግብር ከ40 ቢሊየን በላይ ችግኝ መትከሏ ይታወሳል።